ቲና እንግዲህ ብር አራት መቶ ሺህ ብር እየተላከላተይን ብር ካደችው ለዳኔ ማለት ነው። ከዛ እየጠጣች ያገኛታለች። ከዛ በኋላ ምን ነው ምን ተገኘ ለምድ ነው የምትጠጭው ይላታል ማለት ነው። ከዛ በኋላ መስከር ፈልገሻል እንዴት ሲላት መስከር ምናዋጣኝ ትለዋለች ማለት ነው። ዛሬ ብቻሽን ሙዲሽ ብቻሽን ነው መሰል ትየሽ ሊሄድ ይላት እና ብድግ ብሎ ጥሏት ይሄዳል ማለት ነው። እነ ቲና ከቤት ሊወጡ ነው ግን አራት መቶ ሺህ ብርና አራት ግብዣ ትፈልጋለች። በጉቦ ነው የምትወጣው። ገንዘቡ ችግር የለውም። እራት ግብዣው ግን መዘዝ እንዳያመጣብህ ይለዋል ማለት ነው። ሰላም ውድና የተከበራችሁ ኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ትሁት ሰላሳ ስምንት ክፍል ይዤላችሁ መጥቻለሁ ማለት ነው። እንማርበታለን፣ እንማማርበታለን። ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰቡ ነኝ በረታቱ ይማሮች ለአንተ ከተኩት ለምን መተታና ታማክረኛለህ? ይላል አባቢ ማለት ነው። ተነስ በቃ ላንብብበት ደህና ረፍታ አግኝቼ የነበረውን ነገር ከዚህ መተሰላሚ ለምን ተቆነጥጠዋለ? ይለዋል ማለት ነው አባቢ። አዎ አባቢ በጣም ተናዷል። በጣም ነው የተናደዱበት በካሌብ ላይ ማለት ነው። ካሌብ እንግዲህ አባቱን በጣም ስለመረረው እንዲወጡለት ይፈልጋል አባቢ ደግሞ እንዲወጡ አይፈልግም። መበቀል ይፈልጋል ቤታ ውስጥ አድርጎ ማለት ነው። እንግዲህ አባቢ በጣም ተናደዋል። በጣም በሚገርም ሁኔታ ነው የተናደደው አባቢ ማለት ነው። ካሌብ ትልቅ ልጅ ነህ፣ ሁሉም ነገር በራስህ ወሰን እባክህን፣ ፕሊስ ካሌ ይለዋል ማለት ነው አባቢ በጣም ተናዷል። አባቢን ስላናደድክ ግን ካሌ በጣም አናደኸኛለ። እኔ ነው እራሱ ማለት ነው እንዴት እንዴት አባቢን ተናዳቸዋለህ? አባቢ በጣም እኮ መወዳቸው ሰዎች ናቸው። ፕሊስ አባቢን አታናዱዱብን። ውስን ደግሞ የወደፊቱንም እያሰብክ እሺ። አባቢ መሄድ ትችላለህ። አሁን እኔ ብቻዬን በሰላም ተቀምጫለሁ። ይልና አባቢ ያነባል። ወደ ንባቡ ይገባል ማለት ነው ማንበብ ሞህር ያደርጋል ማንበብ ሞህር ያደርጋል። ጋይሶችዬ ያነበባችሁ አባቤ ነው ያለው ትሁት እንግዲህ ቴና እንግዲህ አራት መቶ ሺ ብር ተቀብላ እየጠጣች ያለ ዳኒ ይመጣል ማለት ነው። ከዛ ዳኒ ቁጭ ይልና ታዝለታለች ቢራ ማለት ነው እየጠጣሽ ነው ይላታል ማለት ነው። ደህና ነህ ግን ዳኒ እኔ ደህና ነኝ። አንቺ ግን ምንም ደህና አትመስይም። አንተ ደህና ከሆንክ በቃ አዎ ደህና ነኝ። አንቺ ግን አትመስይም ትለዋለች፣ ይላታል ማለት ነው። ብሩን ክደዋለች። በነገራችን ላይ አሁን በራሷ እርምጃ እና በራሷ ውሳኔ እየሄደች ነው፣ ና ቴና ማለት ነው። ምክንያቱም እሱን ማማከሩ አላዋጣትም። ከመጀመሪያው ስታስበው ምናምን ምንም እያዋጣት አይደለም እና አሁን በራሷ መንገድ እየሄደች ነው እና ለዳኒ እንግዲህ የተሰጣትን አራት መቶ ሺህ አልሰጠኝም ብላክደዋለች ማለት ነው። ዳኒ ነው ከዚህ ላይ እንግዲህ ተንጓሎ የቀረው ማለት ነው። ዳኒ እንግዲህ ዳኒ ኤደንንም አላገኛትም። ከቲና ጋርም እንግዲህ በቃ እንትን እያሉ ነው። ብቻ እግዚአብሔር የሆነ አናገርሽው? ይላታል። አዎ። እና ምን አለች? እሺ አለ። ብሩን ሰጠሽ? አልሰጠኝም። እና ቆይ ለምንድን እንደሆነ የምትጠጪው? የሆነ ደስታሽን የምታከብሪ እኮ ነው የምትመስይው፣ ይላታል ማለት ነው። መቼም እጁን ጠምዝዣ አልቀበለውም አይደለ? ከተስማማ በቂ ነው ትለዋለች ማለት ነው። ግንቲና ደህና ነሽ? አዎ ደህና ነኝ አልኩህ እኮ። በጣም ተቀይራበታለች። በስመ ስላሴ። ከደበረህ ወደ ቤት ግባ ትለዋለች ማለት ነው። እየጠጣ አይባልም እንዴ? ይሄው አዝዤልሃለሁ፣ መጠጣት ትችላለህ። ለመስከር ነው ሃሳብሽ? እዚህ በኋላ መስከር ምን አግኝቼ ትለዋለች ማለት ነው። በጣም እየተቀየርሽ ነው መስሎህ ነው። አይ እንዲህ መረጋጋትሽ ጥሩ ነው። ብቻሽን መሆን ትፈልጊያለሽ መሰለኝ። ስለዚህ ቤት እንገናኝ በቃ፣ ትለዋለች እሺ፣ መሄድ ትችላለህ። እሺ ዳኒ ትሁት አንዴ ላስቸግርሽ ዋክሽን አስደውይ ይላታል ማለት ነው ለማን ለኤደን እንዴ ለምን ተጣልታኛለች እኮ እሺ ደውዬ ምን ልበላት ትለዋለች ማለት ነው አስታርቂኝ ይላታል ማለት ነው ምነው ቆይ ስታስበው የማላምንበት ነገር አይኔ ያየ የምገባ ይመስልሃል ትለዋለች ማለት ነው ትሁት ኤደንን እንደምወዳት ታውቂያለሽ እና ታዲያ ፍቅር እኮ ብቻውን ዋጋ የለውም ፍቅር ብቻውን ዋጋ የለውም። በነገራችን ላይ ገንዘብ የለኝም። አቃለሁ ስለ ገንዘብ እያወራሁ እንዳልሆነ ታውቃለህ። ያላመንኩበት ነገር አላደርግም። ተጣልታኛለች። የሆነ ነገር ሰምታለች መሰለኝ። ይቅርታ ልትላት ፈልገ ነው። ይቅርታ የሚጠይቀው ያጠፋውን ነገር ላለመድገም ነው። አንተ ለምንድነው ይቅርታ የምትጠይቀው? ስለ አጠፋሁ ነው። ሀይ ከታም ጠይቀው እኮ ስላጠፋሁ ነው ይላል ማለት ነው እና አጥፍተህ እንኳን ይህን ሁሉ ጥፋት እና ነገር አድርገህ እንኳን ከቤት ለመውጣት ዝግጁ አይደለህም። የድፍረት ትግ ማለት ነው ዳኒ። ኧረ በስመ አብ፣ እንዳንተ አይነት ሰው ግን በህይወት ዘመኔ ደፋርና አይናውጣ ሰው አላውቅም በእውነት፣ በእውነት በጣም ደፋር ነህ። ኦማ ይቀረ ዳኒ፣ አሁንም እኮ ጥፋት ውስጥ ነህ። አሁንም እኮ መቼም አላቆምክም። ጥፋትህን መቼ አቆምክና አሁንም እኮ ጥፋት ውስጥ አላቀንኩም ተጸጽተህ፣ እኮ ሰው ዋሽቶ ያስታርቃል እኮ እባክህ። ጥፋት ላይ ያለ ደግሞ ዋሽታ እንድታስታርቅ ትፈልጋለህ እንዴ? ይኸውልህ እኔ ዋሽቻ አላስታርቅም። እንዲህ አይነት መልካም ሴት ዋሽቻ አላስታርቅም። እኔ እሻ እንዲያስደዊ ይቅርታ፣ ዳኔን እንደዛ ማድረግ አልችልም። እሷ ናት ብላ ስልኩን ስታነሳው አንተ መሆንን ስታቅ ነገር እኔ እንኳን ፈልጊያት ብደውል አታነሳልኝም እነ ትሁት፣ በጣም ተመጻደቅሽ። ጭንቀት አይገባሽም እንዴ አሁን ወጥ እየረገጥክ ነው እየወጣ ካሌብ ይመጣና ቴናን ቆይ፣ መቼ ልትሄጂ ነው ይላታል። ካሌብ፣ በአንድ ጉዳይ ደጋጋሚ ተደጋጋሚ ማውራት ያለብን አይመስለኝም። ገንዘብ ነበር የፈለግሽ ሰጥቸሻለሁ አይደለ። ገንዘብ ብቻ በቂ አይደለም። ገንዘብ እንደሆነ ሰጥቸሻለሁ። ቆይ፣ ሌላ ምንድን ነው የምትፈልጊው? ገንዘብ ብቻውን ምን ይሰራል? በትንሽ ገንዘብ ቤት የሚከራ እየፈለግኩ ነው። ኦኬ፣ ትንሽ ቤት ኪራይ ይላፋልግሽ። አይ ችግር የለውም ራሴ እየፈለግኩ ነው። መቼ ማረሳ ህመም አይደል? ሌላ ፕሮግራም እንዳለ አለች። ሁለት በቀለው ፈልጋለች ወይመኑኝ አጠጥታ አብረው ታድራለች። ከዛ አብረው ቀደረች በኋላ ልጅ አረገዝኩለት ትለዋለች። በቃ ልጅ ካልወለደች ያንን ቤት መውረስ አትችልም፣ ግዴታ አታድርጊው ሲላት፣ ግዴታማ አይደለም ድርድር ነው ትለዋለች ማለት ነው። እንደ ግዴታ አይተሽው ነው አልፈልግም እኮ ማለት እችላለሁ። አትችልም እንደ ሚስት መካፈል ያለብኝን ነገር ሁሉ ስትከለክለኝ ግዴታ ነው ብያለሁ። እንደ ካሌብ ይሳካልሽማ፣ ጎዳና ላይ ጥለሽን ነበር። ስለዚህ ሁለታችንም ነው ክፉ ልባችን ያሰበው ትለዋለች ማለት ነው። ይኸውልሽ አሁን የመጣሁት ለመጀጋጀግ አይደለም በቻልሸው አቅም እንድታፈጥኝው ነው። እኔም ቤቱ ጭቁጭቁ ሰልችቶኛል። ቲና መጥባህ ውስጥ ገባች ኩሽና ውስጥ ገባችና ከዛ ትሁት ምን እያደረግሽ ነው ስትለት፣ ቁርስ ልሰራ። አንቺ ኮ ቁርስ አልሰራሽልንም። ከመቼ ጀምሮ? ከፈለግሽ አልሰራም። በጣም ግን ትሁት ቲና በጣም ግን እያሻሻለች ነው። በጣም ምርጥ አሻሻል ነው። ለመበቀል እንደዚህ መሆን አለለካ። ማለት መስራቱን ፈልገሽ ነው

ተግዲልሽ እንቲናየ የበላሸሹ ነገር አታበላሽ አታስተካከዩ መሆን ስሪ ካልሽኝ እሰራለሁ፣ አትስሪ ካልሽኝ ደግሞ አልሰራም። ተሰራለ አመጣልሻለሁ። ኡፍ እንዴ ነት ሰራተኛ ስና ሲያናድደኝ፣ ወይ አይሰጥ የተሰራውን ወይ አይሰጥ፣ ወይ ሰርተን እንድንበላ ደግሞ አይፈቅድ። ስማም እንዴ ነት ሰራተኛ በጣም ነው ያናድደኝ። እግዚአብሔርን በቃ ትሁት ስጫት ብናት ሽርቧታል። እሺ ትሁት ያመሰግናለሁ። እሺ አላለችም? አረ ትሁት ያመሰግናለሁ አለች እኮ። ጉድ እኮ ነው። ትሁት ደነገጠች። እንዲ ምን አስባ ነው እንደዚህ የተቀየረችው አለችው። አባዬ እንዴት ነህ? ደህና ነኝ። ትሁት ቴና። አባዬ እንዴት ነህ አለችው። ደህና ነኝ። አስቸገርኩ አይደል? ሁላችሁም ናቸው ያስቸገራችሁ። ምን አንቺ ብቻ። አይኔና ዳኔነን አባዬ አታስባ፣ ይዘው እንወጣለን በጉቦ ነው ይላታል ማለት ነው አሀኝ አባዬ፣ በጉቦ አይደለም። እና ታዲያ ምንድን ነው ስሙ? አባዬ ሜዳ ላይ እንውደቅ። ቢያንስ እንኳን ቤት ተከራይቼ መኖር የለብኝም። በእኔ ቤት መደራደርሽ ነው እንጂ፣ የሚገርመው መብትሽን መጠየቅሽ እኮ ግድ ነው። እናድርግ። ያስገባኝ ከዚህ ቤት ነው የምኖረው፣ ከዚህ ቤት ነው። አዎ፣ ነገሩ ልክ ነሽ። እኔ ነኝ ጥፋተኛ። አንተ ምን አደረግክ አባዬ? አንቺን አስገባው ከዛ ከህይወቴ ውስጥ ችግር ፈጠርኩ። አይዞ ልትገላገለኝ ነው አልገባኝም። ከቤት ልወጣለህ ነው ነው? እሽ ጥሩ። ቤቱ አስጠላህ አይደል አባዬ? አዎ በጣም በጣም። ይቅርታ አባቤ። እንግዲህ በጣም ቤቱ አስጠልቷቸዋል አለ። ቤት መግባትን በጣም ጠልቶታል። በጣም እየተበሳጨ ነው አባቤ። እውነት ለመናገር ዳኔን ግን ይመስለኛል ካሌብን ግን ይመስለኛል ሳይሆን ነው የሆነ በመድኃኒት አድርጋ ጠት አቅምሳ የሆነ አብራው ትተኛለች እና እርጉዝ ነው ትለዋለች። ጠዋት ላይ አርግዣለው መግብ ይመስለኛል አባዬ፣ ይቅር በለኝ በየቀኑ ለማታጠፋው ጥፋት ነው እኔ ቅርታ የምጠይቀው። እኒ ለመሆኑ የገጠሩ መሬት እንዴት አደረግክ? በየቀኑ ያንተን የቅርታ መቀበል ሰልችቶኛል። እሺ አባዬ፣ አይመስለኝም፣ አይለመደኝም፣ ድጋሜ አላጠፋም አባዬ። ደግሞ ተስማምተን ተነጋግረን አይደል? እንደ አባዬ ነግረኸኛል። እሷም ነግረኛለች። ምን አለች? አሁን እሷ የነገረችኝን ደግሞ ላብራራ። እንዴ ካሌብ በጣም ተቀይመህኛል ማለት ነው። ይቅርታ ጠይቀኝ። ጠይቀኛል፣ አይደለ እንዴ? በጣም አባቢ ተናደዋል። ለመናገር በጣም ነው አባቢ፣ የተሰማቸውም የተናደዱም ማለት ነው። በእውነት በእውነት እንዴ፣ ለምን አያናድድም? ይህን ሁሉ ዋጋ ከፍሎ አሳድጎ አሁን ደግሞ በልጅ ሚስት እንዲመከራውን ያህል አባቢ። በእውነት በእውነት አንዳንድ ጊዜ ግን ሴት ልጅም ሆናችሁ ወንድ ልጅ ሚስትም ስታገቡ ወይም ደግሞ ባል ስታገቡ ቤተሰቦቻችሁን በተቻለ መጠን እንዳይጎዱባችሁ መጠንቀቅ አለባችሁ። በእውነት ስታወራኝ እኮ ደስተኛ አይደለህም። ምክንያቱም እያወራን ያለውን ወሬ ደስ አይልም። ክፍለ ሀገሩን ስራ ለሰው ሰተህ ነው። በዚህ ሁኔታ እንዴት ሆኜ ልውጣ? አባዬ ያለን ስራችን ነው። መስራት ደግሞ ግድ ነው። ስራው እኮ እየተሰራ ነው አባቢ። አንተን ትቼህ እንዳልሄድ ብዬ ነው። ለምን ምን እንዳይፈጠር ጣት አታጠቃህ ነዋ። ስንት ያዳንከኛ አይደል? አራ አባዬ ተው እንጂ። እሺ አባዬ፣ በቃ ሁሉንም ነገር ትቸዋለሁ። ካሌብ መክሰስ ለምጣ አይ፣ ትሁት በቃኝ። እንዴት ሆንክ ግን? ቅርቡ ልንገላገላቸው ነው ማለት? በምን ተስማማችሁ? አራት መቶ ሺህ ብር እና በራት ተስማማን። ከሱ ነገር ጀርባ ግን የሆነ ነገር እንዳይኖር ብላለች። ትሁት እንግዲህ ጠርጥራለች፣ የሆነ ነገር ይኖራል ብላ ትሁትን ጠርጥራለች። አባቢም ጠርጥረዋል እንግዲህ የሆነ ነገር ተርጥረዋል ። ብቻ እነሱ የገባቸው ነገር አለ። ጋሜ እንኳን እሸወዳለሁ ብዬ አላስብም፣ ከዚህ በኋላ አለ መሸውድማ። ትሸወዳለ ከእርሳ ምልት በላይ ሄድክ አልፈልግም፣ ካልፈልግም አትለ አራት መቶ ሺ ብር ከሰጠ በኋላ አታስወጣትም። ዘም ብላ እሷ አመት መጣበትን መንገድ እኮ መገመት ከባድ ነው። ካሌብ አዎ፣ ግን ምንም አታመጣ። እሺ ካመንክበት ካሌብ ብላው ትሄዳለች። ትሁት ማለት ነው እንደዛም እየተባባሉ እንግዲህ በአራት መቶ ሺህ ብሩን ሰጣት፣ ዳኔንም ካደችው። በጣም የሚያስተምርና ደስ የሚል ድራማ ነው። ከዛ ከቤት ገብታ አለ በጣም ትለዋለች፣ ለምን አትወጪም ምናምን ይልና በሩን ዝግት ያደርግባታል ማለት ነው። በጣም ነው የሚገርመው። ነን ለመናገር እኔ በብዙ ተምሬበታለሁ። ወዳጆቼ ቤተሰቦቼ፣ ትማሩበታላችሁ የግባችሁ ይ ተወዳችኋለሁ ጉድባ